አስፈላጊ ሆኖ ከተገኘ ደግሞ ከብሩ ጋር የት ራት እንደበሉ የት ሩም እንደያዙላ፣ እኔ ነው ቆስና ካራቀም በፊት እንኳን የኮካ ኢቨንት ላይ ከብሩ ጋር ተለጣጥፎ ባይኔ መብረቱ ነው ያየሁት። ትክክል። እንዴት ናችሁ? ደህና ናችሁ? ዛሬም የብሩክ ጉድ ሊወጣ ነው ጋይዝ፣ የብሩክና የሶሲ ጉድ። በፈጣሪቱ ባለጌዎች እናንተ ሩም ሁሉ ይዛችሁ ነበረ፣ እራት ሁሉ ተገባብዛችሁ ነበረ። ሶሲ ያለቀሰች ውርዶቷ ሲወጣባት ማለት ነው። ካለ ነገር ሀይሚም እንደዚህ አልጨከነችም እንደዚህ አልጨከነችም በብሩክ ። ዳንኤልም እንደዚህ በሶሲ ላይ እንደዚህ ሊል የቻለው የሆነ ነገር ሳያይ አይደለም። እና ብዙ የተደበቀ ነገር አለ እየተባለ ነው። አረኛም ብለን ነበረ እኔ ራሱ ብዬ ነበረ እንደዛ ተለጣጥፈው ሲጨፍሩን የሰላም የጤና አልመሰለኝም። እናንተ እናጅሮች እነ ትክክል እ ይህም ትክክል ነው፣ ያም ትክክል ነው። ከሶሲ ጋር ሲለጠፍ ሲሳሳም ሲጋጋ ጣዎ ትክክል፣ ከሊንዳ ጋር ሲሳሳም ሲጋጋ ጣዎ ትክክል። ልጁን ገደል እየከተታችት ነው። ባይዘዋይ ሀይሚዬ ደግሞ እንግዲህ ከእህቶቿ ምክር ቤጤም ቁጣ ቤጤም ተለግሶላታል። ህይወት ሽን ራስሽ ምሪ። የሀይሚ ስለ ሀይሚ እንግዲህ ምንም የተጀመረ ነገር የለም። ስለዚህ የፈለጋትን ነገር መምረጥ ትችላለች የሚሆንሽን ሰው አንቺ ራስሽ ምረቅ ተብላለች ማለት ነው። እንግዲህ ከብሩክ ጋር ሆኝም ብለው አልመከሩም። ነገር ግን የሚሆንሽ ሰው ጋር ሆኝ ነው የተባለች። ስርዓት ያዙ፣ ከጭቅጭቅ ራቂ ነው ያሏት እህቶቿ፣ እንጂ ስለ ብሩክ አንዳችም ነገር አላወሩም። አሁን ላይ የብሩክ ቤተሰቦችም ስለ ሀይሚ ማውራት ትተዋል። በቃ አሁን ላይ የመታረቅ እድላቸው በጣም ዝቅተኛ ነው። በነገራችን ላይ ቢታረቁ ራሱ ይህን ሁሉ ነገር ተነጋግረው በፈጣሪ ሰው እንደዚህ ተናነቀው፣ በጣም ከባድ ነው። እና እንግዲህ የሀይሚ እህቶች የሚሆናትን ራሷ ትምረጥ እንጂ እኛ በግድ ከብሩ ጋሆኝ የማንልም ከዛኛው ጋሆኝ የማንልም እሷ የሚሆናትን ራሷ ትምረጥ ነው እንግዲህ እያሉ ያሉት ተመልካች። ምክንያቱም አስታርቋቸው አብረው የሆኑ ምናምን የሚል ጥያቄ እየተነሳባቸው ስለነበረ ለዚህ እንግዲህ መልስ ሰጥተዋል ማለት ነው። ሌላ የሶሲ ውርደት። ሻይ ውርደትሽ፣ ደግሞ እኔ ኮ ወንድሜ ነው፣ ወንድሜ ነው አርባ ክሺ እንደ ወንድና ሴት ተገናኝቶ ምንም አይነት ዝምድና ሳይኖረው ወንድም የነባል ነገር የለም። እና እንግዲህ የዳኒ ጓደኛ ሌላ ጉዳ ወጣለው እያለ ነው፣ ሌላ ጉዳ ወጣለው እያለ ነው። መቼም እንግዲህ እራት ከተገባበዙ እኔስ በቀደም ሳይሆን ሁሉም ነገር ውሸት እንደሆነ ገብቶኛል። እንደዛ ሲጨፍሩ ሮማንሲ ሲሰሩ ሲለጣጠፉ ሲተቃቀፉ ምን አይነት ምንድን ነው ይሄ? ምን አይነት ትህትና ወንድምነት ነው? አይደው ብቻ እዚህ ጋር መታችሁ ብሩክ እንትን ምናምን እንዳትሉ፣ እየተወራ እየተነገረ ምን ሆናችሁ ነው? ከሴት ጋር ሲጀመር ማለት ነው። ምትወዱት ከሆነ የሚሆነውን ምክር መከሩት። ሀይሚዬ እኔ ቸኮሌት በቃ እስከ ዛሬ ከማንም ወንድ ጋር መታታቅም ታውቃላችሁ። ሀይሚዬ ማለት ነው መታ መታቀው ከዚህ ጋር ነው አሁን ከዚህ ጋር ራሱ በስርዓት ነው። መለጣጠፍ የለም መሳሳም የለም። ልጁ ቅዱስ ራሱ ማለት ነው። የሚያቅፋት ብሩክ ያችኛን አቅፎ ሲያናድዳት ነው፣ እሱ ራሱ ልክ የሆነ ለማብሸቅ። ከዛ በኋላ ይላቀቃሉና ሀይሚና ቅዱስ የሚያደርጉት ነገር በቃ ስርዓት ያለው ነው። በነገራችን ላይ ማለት ነው ለማናደድ እንደሚያደርጉት በደንብ ያስታውቃል። ሲቀጥል ደግሞ ወጣለ ነገር አላደረጉ እና ሀይሚዬ የኔ ቆንጆ አንቺ በቃ ከዚህም በላይ ሌላ መጥፎ ነገር እንዳትሰር እንጂ አሁን ለማብሸቅ እንደሆነ ግልጽ ነው። ሲቀጥል ጨዋ ናቸው። ቅዱስ በቃ ወይኔ ቅዱስ ማርያምን ዝም ነው እኮ የሚለው። በቃ ምንም አይነት ነገር አይናገርም። የሆነ ብቻ ስነ ስርዓት ያለው ሰው ይመስለኛል ቅዱስ። የምር እንደዚህ እንደምናየው ምናምን አይደለም። በቃ የሆነ ብቻ ሰው ማክበር የሚባል ነገር አለ። የሆነ መገልፈጥ ሚዲያ ላይ የሚወራና የማይወራ በደንብ ለይቶ የሚያቅ ልጅ ይመስለኛል። እኔ አሁን በእርግጥ ገና ከመምጣቱ ማሞገስ ጀመርሽ ምናምን ልትሉ ትችላላችሁ። ግን ሰው የሚታወቀው እንግዲህ አሁን እንግዲህ ገና መጀመሪያውም ያስታውቃል። በእርግጥ ብሩክም መጀመሪያ ሲመጣ በጣም ጥሩ ሰው መልካም ልጅ ነበረ። ለሀይሚ ብዙ ጥሩ ነገር አድርጓል። ሀይሚም እንደዛው ማለት ነው። አሁን እየተቀየረ የመጣው አንደኛ ገንዘብ ሲመጣ፣ ሴቶች መብዛት መምጣት ጀመሩ። ከበቃ ሰው የሚመስለው አዋዋሉ ነው። ገብቷችኋል አይደል? ከዛ በኋላ ብሩክም ተቀየረ። በእርግጥ ሰው ፍጹም አይባልም፣ መቀየሩ አይቀርም። ቅዱስም ግን ደግሞ አሁን ያለው ጸባዩ በጣም ደስ የሚል ጸባይ ነው ያለው ሶሻል ሚዲያ ላይ ምን እንደ ትክክለኛ ጸባይ ላይሆን ይችላል፣ ግን ደግሞ ካሜራ ላይ የሚወራና የማይወራ ለይቶ በደንብ ያውቃልና አሁን ላይ ቅዱስ ጸባዩ በጣም አሪፍ ነው። ብሩክም ቢሆን ዲስሪስፔክት ማድረግ የለብም። አልነካም አተንካው በቃ አልደረሰብም። ብሩክ እኮ ብዙ ነገር እያለው ቅዱስ ምንም የተናገረው ነገር የለም እና ብሩክ ስህተቱን ለመሸፈን ሌላ ስህተት የሚሰራው ነገር ነው። ግራም ይገባኝ ከሰው ሲጋ እንደዛ አደረጉ ሽያ ስህተት ሆነ። ከዛ ተመልሰው አሁንም እዛ ኮካኮላ ላይ ሲለጣጠፉ አመሹ። ደግሞ ሌላ ጊዜም እንዲሁ ራት ተገባብዘው ከሆነ በጣም የሚያስጠላ ነገር ነው። እህቷ ራሱ እኮ ድንግጥ ነው ያለችውና ራት ስትገባበዙ ሮም ይዛችሁ ነው ያለው። እንዲህ መጀመሪያ ብቻ ራት በልታችኋል ምናምን እያላቸው እያላት ነበረ እና እሷ ግን ለመሸፋፈን ብዙ ነገሮችን እየተናገረች ነበርና። የእነሱ ነገር አሁን ላይ ግልጽ እየሆነ ነው። ምክንያቱም በየቦታው እየታዩ ነው ምናምን ምናምን፣ እንደዚህ እየተለጣጠፉ እህትና ወንድምነት እንጃ አይመስለኝም። ብቻ እንግዲህ ወደፊት መጨረሻውን ማየት ነው። በነገራችን ላይ ወንድም መቀየር፣ ሴትም መቀየር ማንም አያቅተውም። በነገራችን ላይ ግን የሰው ልጅ ክብር የሚባል ነገር አለ። አንድ ወንድ አብረሽን እዩት፣ አብረሽን ማየት ትችላላችሁ ሩታ መጣሽ፣ ከዛ ፈቀርኩ እያሉ ሲመጡ ያችንም ሲያመጣ ያችንም ሲያመጣ ያችንም አሁን በቃ መጨረሻው ፓርት ማለቃቀስ ሆኗል ማለት ነው። አሁን ላይ ማለቃቀስ ሆኗል። በቃ ሴት መቃየር እየተባለ ሴቶችም እንዲሁ ያን ወንድ፣ ያን ወንድ፣ ያን ወንድ የምታመጡ ከሆነ መጨረሻ አያምርም ማለት ነው። እንግዲህ እኔ ሰላምታ ሳላቀርብላቸው ስድስት ደቂቃ አወራው። በጣም ያሳዝናል። አይስም ወሬኛ፣ የወሬ ጥማትሽ ግን ሊደፋሽ ምንም አልቀረውምና የኔ ማሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ትናንት በሰራት ቪዲዮ እንግዲህ ብዙ ሰዎች ሊሳደባሉ ብዬ ነበረ፣ ግን አልተሳደባችሁም። ጎበዝ። እንደዚህ ነው ጎበዝ። አይታችሁ ካልተመቻችሁ መሄድ ነው። ትናንተውን አልተሳደባችሁም፣ የኔ ጨዋ ናችሁ። በቃ ጨዋ ጨዋ ነው ትናንት የነበረና አንዳንዴ ስለ ብሩክ የሆነ ነገር ተወራ። በጣም የሚያስጠላስ የሚሳደቡ ሰዎች አሉ። በእርግጥ አንዳንዶቹም ብሎክ አርያቸዋለሁ፣ ግን ደግሞ ያልጠራ ይኖራል ብዬ አስባለሁ። ሰው እንደዚህ ጨዋ ሁኖ ሽ እኔ ማንንም አልደግፍም። በቃ ሀይሚን ወዳታለሁ፣ ደስ ትለኛለች። እኔ ቆንጆ ብሩክንም ይመቼ ነበር። አሁን ግን ሀይሚን የሆነ የሆነ ነገር እያረጋ ስለሆነ እያናደደኝ ነው። ባይመችሽስ እኛ ምን አገባ ልትሉ ትችላላችሁ። አዎ አያገባችሁም፣ ግን ደግሞ አስተያየት መስጠት ፈልጋለሁ። ተግባባን አለ። ባየሁት ቪዲዮ ልክ አስተያየት እሰጣለሁና ትናንት ሶሲና ቤት እንግዲህ የዳኒ ጓደኛ ሌላ ነገር ፍርጥ ሲያደርግ ጉድ ጉድ ጉድ ነው ያልኩት። ጭራሽ ሩም ይዘው ነበረ፣ ጭራሽ የራት ተገባብዘው ነበረ ቱ ቱ ቱ ባለጌዎች። ለማንኛውም ሀይሚዬ፣ እኔ ውድ ነገር እንደዛ አይነት ሰው ሲጀምር፣ ማለት ነው ሴት መቀያየር፣ በቃ ገና ብዙ ሰዎች ይወዱኛል ተፈላጊ ነኝ ብሎ የሚያስብ ሰው ለወደፊት ህይወታችሁ ራሱ በጣም አደገኛ ነው። በነገራችን ላይ የሆነ ሰዓት ላይ የሆነ ችግር ቢደርስባቸው ያን ነገር ተቋቁሞ ከእናንተ ጋር የመቆየት እድሉ ዝቅተኛ ነው። ምክንያቱም በጣም ብዙ ሰው ይፈለገኛል ብሎ ስለሚያስብ ትሷት ላጥ ነው የሚለው ስለዚህ ብሩክ አሁን ላይ እያደረገው ያለው ነገር ምንም ማያምር የሚያስጠላ ነገር ነው። በስህተት ላይ ስህተት፣ በስህተት ላይ ስህተት። ይህ ሀይሚም ጥሩ ነው እያልኩ አይደለም። በነገራችን ላይ ሀይሚም ቢሆን ይህን ልጅ እዛ መምጣቷ ጥሩ አይደለም፣ ግን ደግሞ ያመጣችበት ምክንያት አላት። እንዲህ ሀይሚ አሁን ምክንያታዊ ናት፣ የምር ምክንያታዊ ናት። እና ሲቀጥል ደግሞ እዚህ የቲክታክ ሰፈሮች ማለት ነው አረ በፈጠራችሁ በፈጠራችሁ ምን አይነት ባለጌ ጋ ጠውጥ ናችሁ ግን! ሀይሚን ፎቶ ዘቅዝቀው ሞታለች እያሉ ሲያለቅሱ አመሹ። እናትና አባቷንም ዘቅዝቀው ማለት ነው የሚያስለቀ ሲያስለቀሳችሁ ና አባቴ አምላክ እንደ ምን ጥቅም እንደምታገኙ ኋላቅ ምን ኩ እንዛ አድርጋችሁ ምን አይነት ባለጌዎች ናችሁ ግን! በማርያም ቆያ ምን አድርጋችሁ ነው የምዘቀዝቋት? የሚዘቀዝቃችሁና መድህን ያለም አባቴ ማለት እናንተ፣ አሽቃባጮች፣ አሽቃባጮች አሽቃባጭ ወንድ አምላኬ፣ ሄዶ ሰገዱ ለወንዶች ሰገዱላቸው። ወንድ አምላኬ፣ ምን አድርጋችሁ ነው ምዘቀዝቋት? ይዘቅዝቃችሁና መድኃኔዓለም አባቴ ማለት ነው። ምን አይነቶቹ ጋጠወጥ ናቸው በፈጠራችሁ። ብሩክንም ቢሆን መዘቅዘቅ፣ እኔ ግን ብሩክ ተዘቅዝቆ አላየውም። እናቱን የሆነ ቦታ ዘቅዝቋት ነበር፣ ግን አውረዱ ምናምን እያሏቸው ነበረ፣ የሀይሚ ፋሚሊዎች ማለት ነው። የምርጫዋ ናቸው እኮ በቃ እነሱ እኮ በፈጣሪ ስም ና የብሩክን እናትም አትዘቅዝቁ። ሀይሚዬንም እንደዛ አድርጋችሁ አበለሻሽታችሁ ምናምን ሲጀመር እናንተ እንዲያደረጋችኋት አላደረጋችኋት ምንም የቀነስባን ነገር የለም። ግን ደግሞ እንደ ሰው እችኮ ገና ህጻንም ቡቀ ቀላልች ናት ገብቷቸዋል ብዙ ነገር አትችልም። ገና ህጻን ናት በቃ። ሞራሏ ሊነከው ይችላል፣ ሊያናድዳት ይችላል ሲያስደስት የገብቷቸዋል ይሄ ነገር ነው። እንደውም ብሩካ ብሩክን ስተው የሚያናደዳት በቃ የእሱን የሚሉ ሰዎች ስለሆን የሚዘቀዝቋት እንደዚህ የሚያደርጓት ሀይሚ በነገራችን የቲክታክ ላይ የምትፈጠረዋል እያንዳንዷን ነገር በደንብ ነው የምታየው። እና እንደዚህ የምታደርጉ ሰዎች ተቆጠቡ፣ የምር የብሩክንም ሆነ የሀይሜን ፎቶ አትዘግዝቁ እንዴ፣ በፈጣሪ ስም ምን አደረጓችሁ? ዩቲዩብ ላይ ቢሆን የኛ የገቢ ምንጫችን ናቸው። ምንድን ነው ዩቲዩብ ላይ ራሱ የገቢ ምንጭሽ ናት። እያንዳንድሽ ማለት ነው ሀይሚዬ፣ ብሩክም እንደዛው። አዎ የገቢ ምንጫችን ነው። የማይካር ነገር ነው። ቲክታክ ላይም ፎሎ መሰብሰቢያሽ ነው እያንዳንድሽ። ሀይሚም ሆኑ ብሩኬ ፎሎ ነው የሚሰባስቡባቸው። ስለዚህ እነሱን መዘቅዘቅ ለምን አስፈለገ? በነሱ የተጠቀማቸው ስለ እነሱ መጥፎ ነገር ማውራት እኔ ያው ለብሩክ መጥፎ ነገር አላወራውም። እንደዚህ አታድርግ ነው እያሉ ካለውት የሚያደርገው ነገር ጥሩ አይደለም። በቃ እውነቱን አወራለሁ። ከዛ ውጭ ግን ሁለቱም ለአብሮሽና ሩታ፣ ብሩክና ሀይሚ በቃ ቻናላችን ያሳደጉት እነሱ ናቸው። ምንም የሚካር ነገር የለውም። ፍቅር ሄልና ማርክ በቃ እነዚህ ማለት ነው በቃ የእኛን ቻናል ያሳደጉ እነሱ ናቸው። ሌሎ አሁን አሁን ነው የመጣ ከኋላ ከኋላ። ስለዚህ የእነሱን ፎቶ አትዘቅዝቁ። በነሱ እየተጠቀማችሁ ፎሎ እየሰበሰባችሁ ዩትዩብ ላይ የምትሰሩት እንዲሁ እየተከፈላችሁ በእነሱ እየፈተፈትን እየተጠቀምን ነው። ሱ እነሱን በመጥፎ ነገር ማውራት ምን አስፈለገ? በሚሰሩት ነገር ላይ አስተያየት ከመስጠት ውጭ ሌላው መጥፎ ጥላች አታድርጉ ነው ይልላችሁ ምፈልገው ከዛ ውጭ ሰላማችሁ የብዛይኔ ውዶች፣ በጣም ነው ምወዳችሁ። ባይ ባይ።